ሰላም፣ የኮረሪማ ግራፊክስ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ኮርስ ተመልሰን መጥተናል። በዚህ ኮርስ የምንማረው አዶቤ ኢሉስትሬተርን ሲሆን አዶቤ ኢሉስትሬተርን ከመጀመሪያው እስከ መጨረሻው ግልጽ በሆነ መልኩ ለእናንተ በቀላሉ እንዲገባችሁና እንድትረዱት አድርገን አዘጋጅተንላችኋል። ከእናንተ የሚጠበቀው ኮምፒውተራችሁን አዘጋጅታችሁ ከስር ከስሩ መማር ነው። ቪዲዮን ላይክ በማድረግ ጀምሩት። ይህንን ኮርስ ለመማር ምንም አይነት የአዶቤ ኢሉስትሬተር እውቀት አይጠይቅም ምክንያቱም ኮርሱን ጀማሪ ለሆኑ ሰዎች እንዲረዱት ተደርጎ የተዘጋጀ ነው። አዶቤ ኢሉስትሬተር ሶፍትዌር ከሌላችሁ ምንም እንዳታስቡ፣ ቴሌግራም ቻናላችንን ተቀላቅላችሁ የምትፈልጉትን የግራፊክ ሶፍትዌሮች እዛ ታገኛላችሁ። የቴሌግራም ሊንካችን ከታች ዲስክሪፕሽን ላይ ታገኙታላችሁ። ይህን ኮርስ ተምራችሁ ስትጨርሱ የግራፊክ ዲዛይን እውቀታችሁ በጣም እንደሚጨምር መቶ ፐርሰንት እርግጠኛ መሆን ትችላላችሁ። በዚህ ኮርስ ውስጥ ከክፍል አንድ ጀምሮ እስከ ስድስተኛው ክፍል ድረስ የምንማራቸው ምን ምን እንደሆኑ ልንገራችሁ። በክፍል አንድ አዶቤ ኢሉስትሬተርን ለመጀመሪያ ጊዜ እንዴት እንደምትከፍቱ እና በውስጥ ያሉትን መሰረታዊ ነገሮች እናያለን። በክፍል ሁለት ለአዶቤ ኢሉስትሬተር የጀርባ አጥንት የሆኑትን ኢሉስትሬተር ቱሎችን አንድ ባንድ እየነካን አጠቃቀማቸውን ግልጽ በሆነ መልኩ እናያለን። በክፍል ሶስት ሌየር አጠቃቀም አሳያችሁ እና ሌየርን በመጠቀም ሁላችሁም ልትሰሩት የምትችሉትን ቀለል ያለ ሰው እንስላለን። በክፍል አራት ደግሞ ሎጎ እንዴት መስራት እንደምንችል እናያለን። አብረን የምንሰራው ሎጎ ደግሞ ተወዳጁን የኮረሪማ ግራፊክስ ሎጎ ይሆናል። በክፍል አምስት ደግሞ ስለ ፓተርን እንማርና ፓተርንን በመጠቀም ለባህላዊ ልብስ የሚሆኑ ጥለቶችን እንዴት እንደምትሰሩ አሳያቸዋለሁ። በክፍል ስድስት ኮርሱን የምናጠቃልልበት ስለሆነ ከመጀመሪያ ክፍል ጀምሮ የተማርናቸውን ነገሮች በመጠቀም እንደ ፋይናል ፕሮጀክት እቺን ራይድ ለምን የምታስብል ሚኒባስ ታክሲ አብረን የምንሰራ ይሆናል። ኮርሱን በምትወስዱበት ሰዓት ማንኛውም ያልገባችሁ ነገር ካለ ከእናንተ የሚጠበቀው ኮመንት ላይ ጥያቄያችሁን መጻፍ ነው። እኛ በአስቸኳይ መልስ እንሰጣችኋለን። አሁን ወደ ኮርሱ እንግባ። ወደ ኮርሱ ከመግባታችን በፊት ግን ሁለት በጣም ወሳኝ የሆኑ ስፖንሰሮች አሉን። የመጀመሪያ ስፖንሰራችን በአስደናቂ አተራረክና በድንቅ አቀራረብ ታሪክን እንድትወዱ የሚያደርጋችሁ ከታሪክ ማህተም የዩትዩብ ቻናል ነው። ሰብስክራይብ አድርጓቸው። ሁለተኛው ስፖንሰራችን ደግሞ መቅዶኒያ ነው። የአቅማችሁን ለመቅዶኒያ የአረጋዊና የአይምሮ ሕሙማን መርጃ ተቋም በመርዳት ተባብረን መልካም ነገር እንስራ። በዚህ ክፍል አዶቤ ኢሉስትሬተር እንዴት እንደምንጠቀም በጣም በቀላሉና ግልጽ በሆነ መንገድ አሳያችኋለሁ። ከእናንተ የሚጠበቀው እኔን እየተከተላችሁ ከስር ከስር መለማመድ ነው። በመጀመሪያ አዶቤ ኢሉስትሬተር ሶፍትዌራችን ላይ ደብል ክሊክ በማድረግ እንከፍተዋለን። አዶቤ ኢሉስትሬተራችንን ለመጀመሪያ ጊዜ ስንከፍተው የምትመለከቱት አይነት ኢንተርፌስ እናያለን። እዚህ ጋር የምታዩት ስታርት ኤኒ ፋይል ፋስት የሚለው ጽሑፍ ስር የሚገኙት የተለያየ የወረቀት ሳይዞች ናቸው። ለምሳሌ ፖስት ካርድ መስራት ከፈለጋችሁ ፖስት ካርድ የሚለውን ምልክት ስትነኩ 288 በ560 የሆነው ወረቀት ይከፍትልናል። ከዛም እዛ ላይ ፖስት ካርድ ዲዛይን መስራት እንችላለን ማለት ነው። ግን ለአሁኑ በጣም ጠቃሚ የሆኑት በተኖች ክሬትኒው እና ኦፕን የሚሉት በተኖች ናቸው። ክሬትኒው የሚለውን ስንነካ አዲስ ፕሮጀክት ለመክፈት የሚያስችለን ሲሆን፣ ኦፕን የሚለውን ስንነካ ደግሞ ከዚህ በፊት የሰራናቸው ፕሮጀክቶችን ለመክፈት ይረዳናል። እኛ አሁን አዲስ ፕሮጀክት መክፈት ስለምንፈልግ ክሬትን የሚለውን አንድ ጊዜ እነካለን። ከዚያ የመታየት አዲስ ሳጥን ይከፈታል። እዚህ ጋር ከላይ የመታየት በሙሉ አዶቤ ኢሉስትሬተር ጊዜያችንን ለማቅለል አስቦ በራሱ ያዘጋጀልን ሳይዞች ናቸው። ለምሳሌ ከላይ ሞባይል የሚለውን ስንነካ የተለያዩ የስልክ ሳይዞችን ያመጣልናል። አይፎን ኤክስ፣ አይፓድ፣ ሳምሰንግ እና ሌሎችንም ስልኮች ሳይዛቸውን እዚህ ውስጥ እናገኛለን። ዌብ የሚለውን ስንነካም ለዌብሳይት የሚሆኑ የተለያዩ ሳይዞችን ማግኘት እንችላለን። ፕሪንት የሚለውን ስንነካ ደግሞ ፕሪንት የሚደረጉ ዲዛይኖችን የምንሰራ ከሆነ ከነዚህ ሳይዞች ውስጥ መምረጥ እንችላለን። ለምሳሌ ፎር ሳይዝ አለ የስሪ ቢፎር እና ሌሎችም አሉ። ፊልም ኤንድ ቪዲዮ የሚለው ውስጥ ደግሞ ለተለያዩ ቪዲዮዎች ወይም ፊልሞች ተንብኔሎች ለመስራት እንዲሁም ሌሎችንም ዲዛይኖችን ለመስራት ብትፈልጉ ከዚህ ውስጥ ሳይዝ መርጣችሁ ፕሮጀክታችሁን መጀመር ትችላላችሁ። ለምሳሌ ኤች ዲ፣ ፎርኬ፣ ኤትኬ እና የተለያዩ ሳይዞችን በውስጡ ይዟል። አርት ኤንድ ኢሉስትሬሽን የሚለው ውስጥም በተመሳሳይ መልኩ የተለያዩ ሳይዞችን ማግኘት ትችላላችሁ። እኛ ግን አሁን አዶቤ ኢሉስትሬተር ያዘጋጀልንን ሳይዞች ትተን በራሳችን በምንፈልገው ሳይዝ አዲስ ፕሮጀክት እንፈጥራለን። እሱን ለማድረግ የሚያስችለን ሳጥን እዚህ ጋር በቀኝ በኩል እናገኛለን። ፕሪሴ ዲቴይል የሚለው ጋር የፕሮጀክታችሁን ስም ትጽፋላችሁ። እኔ ለፕሮጀክቱ ማይ ፈርስት ኢሉስትሬተር ብዬ ስም ሰጥቼዋለሁ። ዊድዝ የሚለው ቦታ ላይ የምታስገቡት የወረቀታችሁን ወይም የአርት ቦርዳችሁን የጎን ቁመት ሲሆን ሀይት የሚለው ቦታ ላይ ደግሞ የምታስገቡት ቁጥር የወረቀታችሁን የላይኛውን ቁመት ነው። እዚህ ጋር ፖይንትስ የሚለውን ስንነካው ደግሞ በውስጡ የተለያዩ የቁመት መለኪያዎችን እናገኛለን። ለምሳሌ ሜትር፣ ሴንቲሜትር፣ ኢንች፣ ሚሊሜትር እና ሌሎችንም መለኪያዎች ይገኛሉ። አሁን እኛ ሴንቲሜትር የሚለውን በመንካት መለኪያችንን ወደ ሴንቲሜትር ለውጠዋለን። ስለዚህ አሁን ዊርዝ የሚለው ላይ ሰላሳ ሴንቲሜትር ሀይት የሚለው ላይ ደግሞ ሀያ ሴንቲሜትር እናደርገዋለን። ኦሪንቴሽን የሚለው ጋር ደግሞ ሁለት አይኮን ታገኛላችሁ። የመጀመሪያውን ከነካ ነው የምንከፍተው አዲስ ፕሮጀክት ላይ የወረቀታችን ወደ ላይ ቁመት ከጎንኛው ቁመት ይበልጣል ማለት ነው። በሌላ አማርኛ ፖርትሬት ይሆናል። ከጎን ያለው ደግሞ ከሱ በተቃራኒው ላንድስኬፕ ይሆናል ማለት ነው። አርትቦርድስ የሚለው ደግሞ የወረቀታችንን ብዛት የምንጨምርበት ነው። ለምሳሌ አስር ብናደርገው አስር ወረቀቶችን በአንድ ጊዜ መፍጠር እንችላለን ማለት ነው። ከዛም ለምሳሌ በአስር ገጽ የሚያልቅ መጽሐፍ ዲዛይን ለማድረግ ብትፈልጉ አስሩንም ገጾች በአንድ ላይ እያያችሁ እንድትሰሩ አርትቦርድ ያስፈልጋል። እኛ ግን ለጊዜው አንድ ብቻ ወረቀት ስለምንፈልግ አንድ እንዳለ እንተዋለን። ከለር ሞድ የሚለው ውስጥ ደግሞ ሴም ዋይኬ እና አርጂቢ ከለር የሚሉ ምርጫዎች አሉ። የምትሰሩት ዲዛይን ፕሪንት የሚደረግ ከሆነ ሴም ዋይኬ ከለር ትመርጣላችሁ። የምትሰሩ ዲዛይን ደግሞ ለሶሻል ሚዲያ እና በስክሪን ውስጥ ለሚታይ ነገር ከሆነ አርጂቢ ቀለምን እንመርጣለን። አሁን እኛ የምንሰራው ዲዛይን ፕሪንት የሚደረግ ስላልሆነ አርጂቢ አድርገን እናልፈዋለን። ራስተር ኢፌክት የሚለው ደግሞ የዲዛይናችንን ጥራት የምንጨምርበት ነው። 300 ppi የሚለውን ከመረጥን ከፍተኛ ጥራት ያለው ዲዛይን እንድንሰራ ያስችለናል። ቁጥሮቹ 150፣ 72፣ 36 እያለ በወረደ ቁጥር ጥራቱም የወረደ ዲዛይን ለመስራት ያስችለናል ማለት ነው። አንዳንድ ጊዜ ከመጠን በላይ ያለፈ ጥራት ያለው ዲዛይን ብዙ ሚሞሪ ሊይዝ ስለሚችል አንዳንዴ 72 ppi መጠቀም ሊያስፈልገን ይችላል። አሁን እኛ 300 ppi ላይ እንዳለን እናልፈዋለን። በመጨረሻ ክሬት የሚለውን ስንነካ 20 ሴንቲሜትር በ30 ሴንቲሜትር የሆነ ነጭ ወረቀት ወይም አርትቦርድ በተሳካ ሁኔታ መክፈት ችለናል ማለት ነው። አሁን እዚህ ቪዲዮ ላይ የምታዩት አይነት አቀማመጥ የእናንተ ኮምፒውተር ላይ ያያችሁ ካልሆነ ወይም የፓኔሎቹ አቀማመጥ የተዘበራረቀ ከሆነ ከኔ ጋር አንድ አይነት እይታ እንድታገኙ ከላይ እዚህ ጋር ትመጡና እቺ ምልክት አንድ ጊዜ ተነኳታላችሁ። ከዛ እዚህ ጋር ኢሴንሻል የሚለውን ትነኩትና ወደታች ወርዳችሁ ሪሴት ኢሴንሻል የሚለውን ስትነኩት ሁሉም ነገር እዚህ ቪዲዮ ላይ እንደምታዩት ይስተካከላል ማለት ነው። ከላይ እዚህ ጋር የምትመለከቱት ሜኑ ባር ይባላል። ሜኑ ባር በውስጡ ፋይል፣ ኤዲት፣ ኦብጀክት፣ ታይፕ፣ ሴሌክት፣ ኢፌክት፣ ቪው፣ ዊንዶውስ እና ሄልፕ የሚሉትን ይይዛል። የእያንዳንዱን ጥቅም ለወደፊት አንድ ባንድ የማሳያቸው ይሆናል። በግራ በኩል የምትመለከቱት ደግሞ ቱል ባር ይባላል። ቱል ባር በውስጡ ዲዛይን ለመስራት ወሳኝ የሆኑ ቱሎችን በሙሉ አክፎ ይይዛል። እነዚህን ቱሎችም አንድ በአንድ እየነካን ጥቅሞቻቸውን የማሳያችሁ ይሆናል። በቀኝ በኩል ደግሞ ፕሮፐርቲ ፓኔል፣ ሌየር ፓኔል እና ሌሎችም ፓኔሎችን እናገኛለን። አሁን ሜኑ ባር ጋር በመሄድ ፋይል የሚለውን እንነካለን። ፋይል የሚለውን ስንነካ በውስጡ አዲስ ፕሮጀክቶችን ለመክፈት የሚያስችለንን ኒው የሚል በተን እናገኛለን። ከዚህ በፊት የሰራናቸውን ፕሮጀክቶች ለመክፈት የሚረዳንን ደግሞ ኦፕን የተባለ በተንም በውስጡ ይገኛል። የምንሰራውን ፕሮጀክት ከስር ከስሩ ሴቭ ማድረግ የሚያስችለን ሴቭ የሚል በተንም በውስጡ ይይዛል። ዲዛይን አድርገን ስንጨርስ ዲዛይናችንን በፎቶ ወይም በተለያዩ ዶክመንት ለማውጣት የሚያገለግለን ኤክስፖርት በተንም ይገኛል። በፋይል ውስጥ ፕሪንትና ሌሎችንም ጠቃሚ መገልገያዎች ማግኘት እንችላለን። ቅድም ፕሮጀክታችንን ስንከፍት የፕሮጀክታችንን ስም ማይ ፈርስት ኢሉስትሬተር ብለነው ስለነበር እዚህ ጋር የፕሮጀክታችንን ስም እየነገረን ይገኛል። ማይ ፈርስት ኢሉስትሬተር የሚለውን ኤክስ ነክተን ካጠፋ ነው ፕሮጀክታችን በሙሉ ይጠፋል ማለት ነው። አሁን ለምሳሌ ፋይል የሚለውን ነክተን ከዛም ኒው ፋይል የሚለውን ስንነካ መጀመሪያ ላይ ፕሮጀክት ስንከፍት እንደነበረው አይነት ፕሮጀክት መክፈሻ ይመጣልናል ማለት ነው። የዚህን ፕሮጀክት ስም ደግሞ ፋይል ቱ እንበለው። ከዛ ክሬት የሚለውን በመንካት ሁለተኛ ፕሮጀክታችንን እንከፍታለን። አሁን እንደምታዩት እዚህ ጋር ፋይል ቱ የሚለው ፕሮጀክት ተከፍቷል። ማይፈርስት ኢሉስትሬተር የሚለውን ስንነካው ወደ መጀመሪያው ፕሮጀክት ይወስደናል። ፋይልቱን ስንነካ ደግሞ ወደ ሁለተኛው ፕሮጀክታችን ይወስደናል። በደንብ ግልጽ እንዲሆንልን ማይፈርስት ኢሉስትሬተር የሚለው ፕሮጀክትን ነክተን በብረሽ የሆነ ቅርጽ እንስላለን። ፋይልቱን ነክተን ደግሞ በብሩሽ ሁለት ቁጥር እንጽፋለን። አሁን እንደምታዩት ሁለቱ ፕሮጀክት ራሳቸውን የቻሉ የተለያዩ ፕሮጀክት መሆናቸውን በደንብ አውቀናል። በዚህ መልክ ከፈለጋችሁ አስር ወይም የፈለጋችሁትን ያህል ቁጥር ፕሮጀክት በተመሳሳይ ሰዓት መክፈት ትችላላችሁ ማለት ነው። የአዶቤ ኢሉስትሬተርን ኢንተርፌስ ይህንን ያክል ከተዋወቃችሁት፣ በቀጣይ ክፍል ደግሞ ለአዶቤ ኢሉስትሬተር የጀርባ አጥንት የሆነውና በጣም ወሳኝ ስለሆነው ኢሉስትሬተር ቱል አንድ በአንድ ግልጽ በሆነ መልኩ እንማራለን። ስለዚህ ቀጣዩን ክፍል በእርጋታ ከስር ከስሩ እየሰራችሁ መከታተል ይጠበቅባችኋል።